የሀይሜና የብሩኬ ወዳጆች ሕልማችሁ ተሳካ፣ ምኞታችሁ ተሳካላችሁ። እልልልልል በሉሽ፣ እንኳን ደስ አላችሁ። የሀይሜና የብሩኬ ወዳጆች ይሆናችሁ በሙሉ እንኳን ደስ አላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ውድ የሀገሬ ልጆች በሙሉ እንዴት ናችሁልኝ? ሰላም ናችሁ? ደህና ናችሁ? በጣም ናፍቃችሁኛል። እንደምን አላችሁልኝ ውድ ተመልካቾቼ? የምር በጣም ናፍቃችሁኛል። ቪዲዮ እንግዲህ ያውነ ሰሞኑን ራቅራቅ ራቅ እያልኩ ነው የምሰራ ማለት ነው፣ ታውቁታላችሁ። ስራ በጣም ነው የሚበዛ በዚህ ጊዜ ማለት ነው። እና ውዶች፣ ዛሬ እንግዲህ ለየት ያለ ቪዲዮ ከቺ ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እንግዲህ የሀይሜና የብሩኬ ወዳጆች ያልሆነ ሰው እንግዲህ ምን ማድረግ እንዳለበት አላውቅም። እነሱን ደግሞ ከልብ የምትወዱ እንኳን ደስ አላችሁ። ፍጻሜውን ያሳምረው መጀመሪያ ማለት ነው። ምክንያቱም አንዳንዴ ከመሀል ላይ የሆነ እንቅፋት አይጠፋም፣ እና እነዛን እንቅፋቶችን ወደዛ ያድርግላቸው ብዬ ኔ ለራሴ በጣም ነው ማድርግላቸው እንዳይለያየው ማለት ነው። እና በጣም በቃ ኔ ራሱ ሰማኘው የነበረው ሁለታቸውም እንግዲህ ተጣምረው ሳይለያዩ ምንም አይነት በቃ መፈነጣጠር ሳይኖር ዱባይ ሊሄዱ ነው እንግዲህ፣ እውነታቸውን ከሆነ ወይም ደግሞ ፕራንክ ካልሆነ ሁለታቸውም ዱባይ ሊሄዱ እንደሆነ ቪዲዮ ሰርተውልናል ማለት ነው እና እጅግ በጣም በጣም ደስ ብሎኛል። አሁን ነበር የያየሁት ገብቼ ማለት ነው ቅድም ስራ ላይ ሁኜ ያው እነሱ ብዙ ጊዜ ቪዲዮ ሲለቁ በአስቸኳይ ነበር ማ አሁን ግን፣ በጣም በቃ ሲጀመር ዩቲዩብ ምራ አልገባም፣ የትን ቦታም አልገባም። አሁን ላይ ታውቁታላችሁ ሁላችንም ስራ ላይ ስለሆን ማለት ነውና፣ ቪዲዮዋቸውን አሁን ነበር ያየሁት። በቃ የሌለ ደስታ ነው የተሰማኝ ማለት ነው። ማለት ያው የዩቲዩበር ነገር ምንም አይታወቅም ፍጻሜው መጨረሻው አይታወቅም ነገ ደግሞ ወይ ፕራንክ ብለው ወይ ደግሞ በሆነ ነገር ፈረሰ ካላሉን በስተቀር እጅግ በጣም ደስ የሚል ቪዲዮ ነው ዛሬ ሰርተው የለቀቁልን ማለት ነው። ለእኛ ለተመልካቾች በጣም ደስ የሚል እንግዲህ ደስ የማይለው ሰው ሊኖር ይችላል። እርግጠኛ እንግዲህ አይታወቅም፣ አንዳንድ ከመሃል ገብተው የሚያደናቅፉ ምናምን ሰዎች ስለማይጠፉ እናንተንም ያስተካከላችሁ ነው የሚባል ሌላ ምንም አይባልም እና ሁሌም አይለያያችሁ። የምር በጣም ነው ደስ ያለኝ። ሁለታቸውም ተጣምረው አንድ ላይ ዱባይ በመሄዳቸው ደስ ብሎኛል። እንግዲህ እንሻላ ይሄዳሉ ማለት ነው። ማለት በዚህ ሰዓት ክፍተት መፍጠሩ ራሱ ጥሩ አይደለም። ባተራራቁ በየትም ቦታ ስትሄዱ አብራችሁ ብትሄዱ በጣም የኔ ራሴ ምኞቴ ነበር። እጅግ በጣም ደስ ብሎኛል ማለት ነው እና የሀይሜና የብሩኬ ወዳጆች የሆናችሁ በሙሉ እንኳን ደስ አላችሁ። እስኪ መጀመሪያ እስኪ እንየው እንግዲህ እውነት ይሄዳሉ አብረው ወይስ ፕራንክ ነው የሚለውንም እንግዲህ አብረን እናያለን ማለት ነው። እንዳልኳችሁ የሶሻል ሚዲያ ሰው እንግዲህ ሀሳቡን ይቀያይራል። ወይ ፕራንክ ነው ብሎ ሊሆን ይችላል ምናምን አይታወቅም እና ያው ሁሉንም ነገር ከዛው ከቦታው ሄደው ሲያሳዩ ነው ምናምነው። የሞኔ ዱባይም ሄዱ ኢትዮጵያ ኖሩ፣ አብረው በመሆናቸው ትልቅ ደስታ ነው ለኔ ማለት ነው። ዱባይም በሄዱ አብረው በሄዱ ደስ ይለኛል። እዚህም ካሉ አብረው እንዳሁኑ አብረው እንዳሉበት ሰዓት ማለት ነው። አሁን በዚህ ሰዓት እንደምታያቸው አብረው ነው ያሉት። ያው በጣም ደስ ይላል ማለት ነው። ምክንያቱም በተለያዩ ጊዜ በቃ ለየብቻ ለየብቻ በሆኑበት ሰዓት የሆነ ክፍተት የሆነ በቃ ክፍተት ይፈጠር እና የሆነ ብቻ አላቀመን እኔ እንጃ። በእንደዚህ ሰዓት የሆነ ብዙ ምቀኞች ምናምን ይገቡና ብጥብጥ ያደርጓቸዋል። እንደምታውቁት ከሆነ እንደምታውቁት በባለፈው ራሱ እንዴት በቃ አርብሽብሽ እንዳለ በቃ የሆነ የታመሰ ህይወት ነበረ በቃ የነበር ማለት እንኳን አይደለም ለነሱ እኛም ሁላ ሲያጨናንቁ ነው የነበርና እንደዛ አይነት ችግር እንዳይፈጠር እና ሁላችሁንም አይለያያችሁ ላለው እና ደግሞ ትናንትና የሰሩት ቪዲዮ ራሱ ዛሬ ነው ያየሁት ትናንት ራሱ አላየሁትም ነበር በጣም ነው የሳኩት የምር ሀይሜና ብሩኬ ሁሉ ነገር ነው የሚያምርባችሁና ትናንትና ደግሞ የሰራት ፕራንክ በጣም የሚያስቅ በጣም በቃ ሩጫዋ ምናምን በጣም ነው ያሳቀኝ። ነፍሷን ለማዳን በቃ ፍርሃቷ ምናምን ረጉድ ነው በጣም አስቃኛለች ማለት ነው። ብሩኬ የስራ ይስጥህ። እንደዚህ ይደረጋል። በጣም ነው የተጫወተባት ፕራንኩ። እንደዚህ እንደዚህ አይነት ፕራንክ ደግሞ በጣም አሪፍ ነው፣ ይመቻል። የሆነ ሰውን በማይጎዳ መልኩ ከባድ ከባድ የሆነ ፕራንኮችን አታምጡብን። ልክ እንደዛ እንደ ትናንት ነው ማለት ነው። አሁን የትናንት ነው በጣም ነው የሚያስቀው። እስክታ ምናምን እየመታች ሁሉ እና ዛሬ ላይ ነው ያየሁት ማለት ነው። ትናንትና የሰሩትን ቪዲዮ ራሱ ዛሬ ላይ ነው ጊዜ ስላል ነበረኝ ዛሬ ያየሁት፣ እና ሳቅኩኝ። ፈታ ነው ያልኩባቸው የትናንት ነው ማተውት እና ዛሬ ላይ ራሱ ቲክቶክ ላይ ለቀውት ያየውት ያየሁት እየጨፈሩ ምናምን ያው ቲክቶክ ላይ የተወሰነ ገባ ብዬ ሰይ በቃ ሀይሜና ብሩኬ እየጨፈሩ ምናምን የሆነ ሰውዬ እብድ መስሎ ሳይ ሩጭ ዩቲዩብ ላይ መጣው ማለት ነው። ሳያቸው በጣም ነው የሳቅኩት። የመቻቹ አቦ ጨረቃዎቼ፣ የኛ ድምቀቶች ማለት ነው። እና በጣም ታምራላችሁ። አይላያችሁ ዱባይ ገብታችሁ ደግሞ ምትሆኑትን እና ያላችሁበትን ሁኔታ የምታሳዩ ይሆናል። ተስፋ እናደርጋለን ደግሞ ማለት ነው እዛ ሄዳችሁ ደግሞ ተጣላን ምናምን ተለያየን የሚል ፕራንክ እንዳታደርጉን አደራችሁን። ተለያየን የሚባል ፕራንክ ከሁን በኋላ በቃ ፕራንክም ሆነ እውነታ መስማት አንፈልግም ማለት ነው እና እኛ እናንተ እንድትለያዩ ሳይሆን በቃ አብራችሁ እንድትዘልቁ ነው የምንፈልገው ማለት ነው። እና በጣም ታምራላችሁ በተረፈ አሁንም በድጋሜ የሀይሜና የብሩክ አድናቂዎች ወዳጆች እንኳን ደስ አላችሁ። በቃ ተስፋለን ማለት ነው፣ አብረው ከሄዱ አይለያዩም የሚል ተስፋለን። እኔ በጣም ነው የሚመችኝ፣ የምር በጣም ነው የምወዳችሁ ማደንቃቸውና፣ በባለፈው እንደዛ ያግርግር በመፈጠሩ በጣም ነበረ የተናደድኩኝ። ትልቅ የሆነ በቃ ስሜታዊ ነበርኩኝ ማለት ነው፣ ተለያዩ በቃ ከአሁን በኋላ አይገናኙም የሚል ተስፋን ቆርጭ ነበር ማለት ነው እና አሁን ደግሞ የበለጠ ተጣምረው አንድ ላይ ለመሄድ እንደዚህ ሲያስቡ በጣም በቃ ተስፋለኝ ማለት ነው፣ አይለያዩም አብረው ይኖራሉ የሚል በቃ ትልቅ የሆነ ተስፋለኝ ማለት ነውና፣ እንኳን አይደለም እናንተ ለምን ማንኛውም ሰው ራሱ ሲለያይ በጣም ነው የሚደብረኝ ማለት ነው የምር እና፣ ይሄንን ይመስላል ውድ ተመልካቾቼ፣ የዛሬው ቪዲዮ ይሄንን ይመስላል። በቀጣይ እስከማገኛችሁ ሰላም ሁኑልኝ። ሰላማችሁ ይብዛ። በድጋሜ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ቻው